ምሁራን ራሳቸውን ሊጠይቁና ከፍተኛ አስተዋጽኦ ሊያደርጉባቸው ከሚገቡ ታሪካዊ አጋጣሚዎች መካከል ይህ የምክክር ሂደት አንዱና ዋነኛው ነው። ምክክር ሁሉም አሸናፊ የሚሆንበትን ሁኔታ ለመፍጠር ሀሳብ የሚዋጣበት፣ ሀሳብ የሚፋጭበት፣ ሀሳብ ብቻ አሸናፊ የሚሆንበት መድረክ ነው። በዚህ ከተግባባን የሀሳብ አፍላቂዎችና መሪዎች የሆናችሁ ምሁራን ሚና ከፍተኛ መሆኑ አያጠያይቅም። አለመግባባቶችና ለሀሳብ ልዩነቶች ምክንያት የሆኑ መንስኤዎችን ቅብሉነት ባለው መልኩ አልለየንም። ዘላቂ መግባባትን በምንፈጥርበት ሁኔታም በርትተን አልሰራንም። የዚህም ውጤት እንደ ሀገር ከድህነት ለመውጣት የምናደርገውን ጉዞ ረጅም አድርጎታል ያሉት ኮሚሽነሯ ለዚህም ምክክር አስፈላጊ መሆኑን አንስተዋል። ለሀገራዊ ምክክር ሂደት ስኬታማነት ምሁራን የተሳተፉባቸውን ሀገራት ምክክር ሂደት ተሞክሮ መውሰድ እንደሚገባም ኮሚሽነሯ ገልጿል። ሀገራዊ ምክክር አድርገው ያልተሳካላቸው ሀገራት ምሁራን ሚናቸውን በአግባቡ ባለመወጣታቸው ለውድቀት ከዳረጓቸው ምክንያቶች መካከል የሚጠቀሱ ናቸውም ብለዋል። በሀገራዊ ምክክር ሂደቱ ጠንካራ ስራ ማበረታታት እና የሚስተዋሉ ክፍተቶችን በማሳየት መፍትሄ መጠቆም እንደሚገባቸውም ኮሚሽኗ አሳስበዋል። መረጃው የዮሀንስ በቀለ ነው። በሌሎች ሀገራት የተከናወኑ ሀገራዊ ምክክሮች ውጤታማ እንዲሆኑ ካደረጓቸው ጉዳዮች መካከል የምሁራኖቻቸው አስተዋጽኦ ከፍ ያለ እንደነበር ከተሞክሯቸው መገንዘብ ይቻላል። ሀገራዊ ምክክር አካሄደው ያልተሳካላቸው ሀገራትም ምሁራን ሚናቸውን በአግባቡ አለመወጣታቸው ለውድቀት ከተዳረጉባቸው ምክንያቶች መካከል የሚጠቀስ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሂደት ላይ ያለው ሀገራዊ ምክክር ውጤታማ እንዲሆን የምሁራን አበርክቶን ጉዳይ ባለበት መሆኑ ከፍተኛ ሚና እንዳለው በጽኑ ያምናል።